በእኔ ማንነት ድቅ መቶ ነው የቀየረው ሁሉንም ነገሬን። ና ሰው ወደሚል አይደለም ከዛ በላይ ነ። ከመታወቅ በላይ ነ። እኔ በቃ ሩት ይባላለው። እግዚአብሔር ያደረገልኝ ነገር ከረጅም አመት እኔም ቤተሰብ የምንቸገርበት የእንቅልፍ ችግር፣ ቶፖታ ደግሞ ዲፕሬሽን እኔ ሲቃም አፖስቶል ሲጸልይ ተናግሯል። መድኃኒት ወስድ ነበር ለእንቅልፍ። ረጅም ጊዜ መተኛት አልችልም ነበረ ያለ መድኃኒት። ምናልባት ይሄ ረጅም ጊዜ ምን ያህል አመት ይሆናል? ዲፕሬሽኑም እንቅልፍ ማጣቱ ዳያግኖስ ከተደረግኩኝ እና ሆስፒታል እጅ አራት አመት መድኃኒት ኦኔንዶፍ ወስዳለሁኝ። ግን እስቲል እንቅልፍ እቸገር ነበር በመድኃኒትም ሆኖ እኔ ጋር ብቻ አይደለም ያለው። ደረስት ኦፍ ማይ ፋሚሊ አለ። እና እግዚአብሔር ሰው እንደሚለው አይደለም፣ ኤክስፒሪንስ እናደርጉት ኢትስ ዲፍረንት። ስፒችለስ ነው ያደረገኝ። መተኛት አይደለም በቃ እዚህ ጋር ያለው እንደው እንቅልፍ ይቅርብ ይቀነስልኝ በጣም በዝቶብኛል። ታያለች ሴም ቲንግ ያልኩት ቢፎር ደይ በቃ ምንም ሶሻል ላይፍ እስካይን ወንድረስ መተኛት ብቻ ነው በቃ። ሃሌሉያ ክብር ለጌታ ይሁን። ከዚህ በላይ ይሄ ላረገ እግዚአብሔር፣ ምናልባት ነገሩን ሰምተን የምናጨበጭበው ነገሩ ኖርማል ሊሆን ይችላል፣ አራት አመት ለተሰቃየበት ግን በጣም ትልቅ ነው። ተባብረን ለዛ ሰው ክብር ስንሰጥ ቀላል ነገር አይደለም። ክብር ለእግዚአብሔር ይሁን። ሃሌሉያ ያንቺ ብቻ ነው ወይስ ቤተሰብ ውስጥም ይሄ ለውጥ ነበር? እዚህ ከተጸለየ በኋላ ያው ቤተሰብ የሪፈርስ አደርግ እናትና አባት ብቻ አይደለም፣ ወንድሞቿም እናቴ ቤተሰቦች እንዳለ በኩል አሉት እንደዚህ በእንቅልፍ ይቸገራሉ። እንደውም አብዛኛው ብዙ ብሄር እንሞክራለን። ይሄ የሆነ ጄኔቲካሊ እንደዚህ አይነት ችግር ያለ ኖቲስ ስላደረግ ነው እንሞክራለን። ግን ያው እኛ ቲኔጀር ምናምን በነበርንበት ጊዜ ከዲፕሬሽኑ ጋር ሶሴት ተደርጎ በህክምና እንረዳ ነበር። እነሱ አምናት እግዚአብሔር ደግሞ ለእኔ ያደረገ ከእምነት አምነዋለሁ ለእነሱም እንደሚያደርግ በጣም እርግጠኛ ነኝ። የጊዜ ጉዳይ ነው። እኔም ኖትስ አለማድረግ የሚቤት ስላልሆንኩኝ አለማድረግ ይሆናል እንጂ አምሹ እኔ ላ ያለው ቼንጅ በቃ መድኃኒትም ምንም መፍትሄ መስጠት ሳይንስ መፍትሄ ከመስጠት ከሚችለው በላይ ነው። ምናልባት የተወሰነ ሊያስተኛኝ ይችል ነበር መድኃኒቶቹ፣ ግን ኢትስ ዲፍረንት ሰላም፣ የውስጥም ሰላም ጭምር ነው እግዚአብሔር ለእኔ ያደረገልኝ። አሁን ምን ያህል ጊዜ ሆነች እንደው እርፍ ብለሽ ስተኝ። እዚህ ከተነገረው የመጀመሪያው መንዝ ለአፖስተልም ደውዬለት ነበር። በጣም ስትራክል አድርጌ ነበር። ኤክስፔክቴሽን ነበረ በጣም እና እንዴ ለምደ ማልተኛው ተጸልዮልኝ ደሊቨርድ ሆኜ ለምደ ማልተኛው እያልኩ ተደጋጋሚ በቃ እንትን ነበረኝ፣ ፍርሃት ነበረኝ። በቃ ድጋሚ ወደዛ ህይወት ውስጥ መለስ ሲሆን፣ ወደዛ ጭንቀት፣ ወደዛ ህይወት ውስጥ መለስ ሲሆን የሚል ፍራቻ ነበረኝ። ግን አፍተር መንስ እግዚአብሔር ማንዝ ባይመንዝ ሁሉንም በሁሉም አቅጣጫ ነው የቀየረው የመጣው ህይወቴን፣ እንቅልፌን ብቻ አደለም እና እግዚአብሔር ይመስገን። የመጨረሻ ምናልባት ልክ እርፍ ብለሽ ማረፍ መተኛት ከጀመርሽ ጀምሮ አሁን ስታስቢው ምን ይሰማሻል? እንቅልፍ ሁላችንም ዝም ብለን ስለምንተኛ በጣም ቀላል፣ አብዛኛዎቻችሁ ቀላል ነገር ነው የሚመስላችሁ። እንቅልፍ ጤናን ብቻ መጉዳት አይደለም፣ ፊታችንን መልካችንን ያበላሻል። ኪሎ ሉዝ አደርጋለሁ በጣም ሙሉ ህይወቴኝ ነው

በቀን በሞገስ ተመስግኜ ነው መውጣው። ምንም አድርጊ አደበ ስንጠራውደሳ ይህንን ለሰራለሽ በዚህ ጉባኤ ፊት እና በእግዚአብሔር ፊት ይሄን ላረገ ጌታ የምትይው አንድ ቃል ካለ

በኔ ማንነት ድክመቴ ነው የቀየረው ሁሉንም ነገሬን ና የሚል አይደለም። ከዛ በላይ ነ ከመታወቅ በላይ ነ በመለኮት መገለጥ ለሆነ ይህን ለሰራ እግዚአብሔር እልልታ፣ ምስጋና፣ ክብር ለኢየሱስ ይሁን። ተባረኪነት ክብር ለጌታ